ልጅ እያለሁኝ ከእናቴ ቤት ሳልወጣ ሁሌም ምኞቴ ምግብ ቤት መክፈት ነው። ምግብ መስራት በጣም ያስደስተኛል። በጣም የተለያዩ ነገሮች የሀገሬን የሆኑ ምግቦችን መስራት በጣም ነው የምወደው። እናም እንግዲህ እስካሁን ድረስ ከሀገሬ ወጥቼ ምግብ ቤት አልተከፈተም። ወደፊት ይከፈታል፣ እሱንም ደግሞ ማሳያችሁ ይሆናል። ሰላም እንዲናችሁ፣ ውድ አገሬ ልጆች፣ በያላችሁበት ሰላማችሁ ይብዛልኝ። ሙሉዓለም ነኝ። ዛሬ ደግሞ እንግዲህ የዛሬ ውሎዬን አሳያችኋለሁ። እንግዲህ ዛሬ የሰራሁትን ምግብ አሳያችኋለሁ ማለት ነው። አንቺን ልጅ ምንድን ነው ከምግብ አትወጪም እንዴ እንዳትሉኛው። ሁላችንም ቁርስ ሳምበራ፣ ምሳ ሳምበራ፣ እራት ሳምበራ አናድርም አንውልም። ሶ እኔ ያንን የቀን ውሎዬን ነው ሁልጊዜ ቪዲዮ እየሰራው የምለቀው ማለት ነው። እንዲሁም ደግሞ ከካሜራ ጀርባ ብዙ የሚሰሩ ስራዎች አሉ። ስራ ሰራለው ምናምን፣ ከዛ በትርፍ ሰዓቴ ወይም ደግሞ ሲመቻኝ፣ እንዲሁም ብቻዬን ስሆን የራሴን የአገሬ ምግቦች ወይም ቡና ማፍራት፣ ምግብ መስራት፣ ምናምን ወዘተ በጣም ነው ደስ የሚለኝ። እንግዲህ ዛሬ እንደተለመደው፣ እንግዲህ ዛሬ ማን ነው? ዛሬ ሰኞ ነው፣ ዛሬ ማክሰኞ አይ ቲንክ ዛሬ ማክሰኞ ነው። እናም እንግዲህ ቤት ነበርኩም ስራ ሄጅ ነበረ ከዛ ከስራ መርስ መጥቼ እንደዚህ ምስር እንትን የሰራሁት ምስር ድፍን ለመስራት አስቤ ነገር ግን ምስሩ ጨው በዛብኝና ሽሮ ጨመርኩበት ማለት ነው እናም እዚህ ጋር ካሮት ምናምን እየከተፍኩ ነው ሽንኩርት ምናምን አለኝ ምንድን ነው ሊሰራ ያሰብኩት ፎሱሊያ ማለት ነው ፎሱሊያ በጣም ነው የምወደው በነገራችን ላይ በተለይ በተለይ በተለይ የኢትዮጵያ የዚህ ሀገር ብዙም አይጣፍጥም በነገራችን ላይ ለቻናሌ አዲስ ከሆናችሁ ፕሊዝ ሰብስክራይብ በማድረግ ማድረግ ቪዲዮን ከወደዳችሁ ደግሞ ላይክ በማድረግ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ደግሞ ሸር ማድረግ የምትችሉ ሸር ብታደርጉልኝ በጣም ደስ ይለኛል። እንግዲህ ዛሬ ልሰራ ያሰብኩት ማለት ነው። እዚ ጋር በነገራችን ላይ ሊቭ ላይ እየሰራው ነበረ። ቪዲዮ ስቀርጥ የነበረው ቪዲዮ ታብሌት ሰላለኝ በታብሌት የነበረ ለመቀረጥ የሞከርኩት ያው እና እዚህ ጋር ግን ምየት እጄ ነው ለማንኛውም ምስር በሽሮ ነው የሰራሁት ዛሬ፣ ሽሮ በምስር ማለት ነው። በነገራችን ላይ ምግብ መስራት በጣም ነው የምወደው፣ በጣም ነው ደስ የሚለኝ፣ በጣም ምክንያቱም በፊት እኔ ብቻዬን ስሆን በተለይ አለቃዬ ምናምን ሰው ቤት ስሰራ በተለይ በይሩት ሀገር እያለሁ ልክ ሴቱዬ ስትወጣ ከስራ ምን እንደማድረግ ታውቃላችሁ ኑስ ካፌ አፈላና ምኝታ ቤት የገብቼ ስልክ ላይ ነበር የምጣደው ማለት ነው ነገር ግን ያ ስህተት ነበረ ስህተቱ ደግሞ ምንድነው ቱ ደግሞ ምንድነው ኑስ ካፌ በባዶ ሆዳችን ብዙ ጊዜ ስንጠጣ በጣም መጥፎ ነው አደለ እና ሰነፍ ነበርኩ በጣም የሰነፎች ሰነፍ የሰነፎች መጨረሻ ነበርኩኝና ከጊዜ ወዲህ ግን እውነት ለመናገር ግዴታ ምግብ የሰው ልጅ መብላት አለበት በጣም ሰነፍ አይደለሁም በፊት ነበርኩ አሁን ላይ ግን አይደለሁም በነገራችን ላይ አሁን ላይ በተለይ ቃ ምግብ መስራት እንዲሁ መቅረጥ የሰራሁትን ነገር እንደዚህ ሸር ማድረግ በጣም ነው ደስ የሚለኝና ብቻዬን ሆንኩ በቻልኩት አጋጣሚ በተመቸኝ አጋጣሚ ምግብ ከመስራት ወደ ኋላ ልልም። እናም ሰነፍ አትሁኑ ነው። በተለይ አሰሪዎቻችሁ ምናምን ወጣ ሲሉ ምናምን ነገር ሲመቻችሁ ምግብ መስራት አለባችሁ። ስልክ ላይ ብዙ ጊዜ ቁጭ ማለት ወይም ደግሞ ስንፍ ማረት ጥሩ አደለም። ይህን እምላችሁ ብዙ ቤት በነገራችን ላይ ምግብ ስንሰራ ሽታው ምናምን አይወዱትም በተለይ የእኛን አገር ምግብ እና፣ ግን በማይሸት መልኩ መስራት ትችላላችሁ። በቲማቲም በቃሪ በሽንኩርት አድጋችሁ የፈለጋችሁትን ነገር ሰርታችን መብራት መጠቀም ትችላላችሁ። ምክንያቱም በተለይ ደግሞ እዚህ ጋር በስራ በጣም ስራ ሰውነታችን አልቆ ኢትዮጵያ ስንገባ ምግብ እንኳን ራሱ አይበላለንም። ምክንያቱም ያው ምክንያቱም ግድ ነው ለመኖር ስንር ሁላችንም እህል መብራት አለብናል። ማለት ጠንከር ለማለት ግዴታ ግድ ነው፣ በቃ የሰው ልጅ ምግብ ያስፈልገዋል። እና በተለይ ደግሞ ስራ የምትሰሩ በሰው ሀገር ላይ በጣም ብዙ ነገር፣ በተለይ እኔ በፊት እንዳልኳችሁ በቃ ልክ አለቃዬ ስትወጣ ምናምን ሰዎች ሲወጡ በተለይ አረብ ሀገር እያለሁ ማለት ነው። በቃ ኑስካፌ ያፈራለው ሚኒታ ቤት ይገባለው። ከዛ በኋላ በቃ ርቦኝ ርቦኝ ርቦኝ የሆነ ነገር ትንሽ ነገር ካቀመስኩኝ በቃ ሆዴ ይሞላል ማለት ነው። ሶ ይዘጋኛል፣ ምንም እንትና አልልም ማለት ነው። ስለዚህ እንግዲህ ዛሬ የሰራሁት ምግብ ያው በዚያውም ሀሳቤን ጣል ላድርግ ብዬ ነው የሰራሁት። እንዳልኳችሁ ድፍን ምስር በሽሮ ነው የሰራሁት። ሰርቻው ረድ ጨርሻለሁኝ። ከዛ እዚህ ጋር ግን ፎሶ ያ እየጠበስኩ ነው። ከዛ ስንግ ሰንግ የነበረ ለማንኛውም እስኪ አብራችሁኝ ሁኑ። ቪዲዮን ከወደዳችሁ ላይክ በማድረግ ጀምሩት። አመሰግናለሁ። መልካም ጊዜ ባይ